ዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሣድስ ሰላም ሰላም ሰላምና ፍቅርን በረከትን ያድልኝ ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደተለመደው በጣም በጣም ጠቃሚ የሚባሉ ሶስት ጉዳዮች ላይ ትኩረት አድርጌላችኋለሁ። አንደኛው በተለይ በአሜሪካና በኢራን መካከል የሆነ በጣም ከባድ ነገር ያንዣበበ ይገኛል። ወደ ቤተሰቦቼ፣ ፕሬዝዳንት ትራምፕ ኢራንን በቦምብ ላጋያት ተዘጋጅቻለሁ ብለዋል። ኢራን በበኩሏ ደግሞ ኢራንን የነካ ከዛ በኋላ የሚመጣበትን አጽፋዊ ምት ሊቋቋም ከቻለ ሞክረው የሚለውን በግልጽ በግልጽ በኃይልና በጣም በቁጣ የተሞላ ንግግራቸው ውስጥ ነው እየተነጋገሩ ያሉት። ይሄን ጉዳይ ተመልክቶ ለምንድን ነው እዚህ አይነት ውዥንብር ውስጥ ፕሬዚዳንት ትራምፕ ዓለምን ይዞ እየገባ ያለው የሚለውን ነገር ኢራን ባይ ዘ ወይ የጦር በጣም ከባድ ከባድ የጦር መሳሪያዎቿን እንዳዘጋጀች ይፋ አድርጋለች። በዚህም ማለት እንግዲህ በተለይ የኒውክሌር ወይም ደግሞ የጦር መሳሪያ ማከማቻ ከተሞች የተባሉ ከተማ ነው፣ እንደዚህ እንደ የሆነ ማከማቻ ቦታ ሳይሆን ከተሞችን ነው ያዘጋጀችው። እና በየሁለት ሳምንቱ በጣም ብዙ የኢራን ጦር መሳሪያ ማከማቻ ከተሞች ከስር በመሬት ታችኛው ክፍል ላይ እያጠራቀምኩኝ ነው ያለውት ማለት ኢራን በግልጽ አሳይታለች። ፕሬዚዳንት ትራምፕ ደግሞ ይዞት የመጡት ዲል አለ። ይሄ ጉዳይ ምንድን ነው የሚለውም በዚህ ፕሮግራሜ ላይ በደንብ አሳያቸዋለሁ። በሁለተኛ ደረጃ እና በዋነኝነት እንግዲህ እንደሚታወቀው ታቦተ ጽዮን ወይም ደግሞ የሙሴ ጽላት ኢትዮጵያ ውስጥ እንዳለ ኢትዮጵያ ሀገራችን በሺ ዘመናት ኩራቷ እየተናገረች እያሳየች ያለችው ጉዳይ ነው እንደሚታወቀው። ነገር ግን ከጊዜ ወደ ጊዜ የሚያናዱ የሚያበሳጩ ሀሳቦች ይሰማሉ። በተለይ በተለይ ደግሞ ሌሎች የታቦተ ጽዮንን እዚህ ቦታ አገኘን፣ እዚህ ቦታ አለ፣ እዚህ ቦታ ነው ያለው በሚሉበት ሰዓት እንኳ ሆን ተብሎ ኢትዮጵያ ውስጥ ለመኖሩ ክህደት እየተፈጸመ ይገኛል። ኢትዮጵያ ውስጥ አይደለም ያለው የሚለውን ነገር ለማሳየት በብዙ መልኩ እየተሰራ ያለ ነገር አለ። ልብ በሉ ይሄን ሲክሪትን በደንብ እነግራችኋለሁ። ምክንያቱም አሁን ሰሞኑን የወጣው ዜና በግልጽ የሚያሳየው ሲአይኤ በግልጽ ያሳየው ነገር ቢኖር ታቦተ ጽዮንን አግኝቻለሁ ብሎ አስቀምጧል ታቦተ ጽዮንን እዚህ ናት ያለችው ብሎ ያሳየበት የተናገረበትን አጠቃላይ ነገር አሁን በዚኛው ፕሮግራሚ ላይ በደንብ አሳያቸዋል ውድ ቤተሰቦቼ ይህን ሲክሪትስ ፕሬዚዳንት ትራምፕ ለምንድንነው ይህን ነገር ማድረግ የፈለጉት እንግዲህ ዲክላሲፋይድ ሆነ ዶክመንት ነው የተለቀቀው ሰሞኑን ይህ ሲለቀቅ ምን ታስቦ ነው የሚለው ነገር በደንብ ያሳያቸዋሉ ምክንያቱም ከጀርባው በጣም የሚገራርሙ ምስጢራት አሉ ይሄ ሊባል የተቻለበት ምክንያት ሲአይኤ ይህን ዶክመንት የለቀቀ በትን ምክንያት አሳያችኋለሁ። በጣም በጣም ይጠቅማል ይሄ መረጃ ልብ ብላችሁ ስሙት። በሶስተኛ ደረጃ እንግዲህ ከሰሞኑ የሌላ በማያንማር ከተከሰተው የመሬት መናወጥ በተጨማሪ በማያንማር ሰባት ነጥብ ሰባት ነው። በሌላ ሀገር ደግሞ እንደዚህ ሰባት ነጥብ አንድ በሬክተር የተለካ የውድመት ተከስተዋል። ይህን ነገር ተመልክቶ እየተነገሩ ያሉ የቀጣይ ሂደቶች አሉ። እሱን በመጠኑ ጠቁማቸዋለሁ። ፕሬዚዳንት ትራምፕ እና ፕሬዚዳንት ፑቲን ደስ የማይል ደረጃ ላይ ነው ያሉት። ፕሬዚዳንት ትራምፕ ዛሬ ላይ እንደተናገሩት ማለት ነው በፑቲን በጣም ተበሳጭቻ ያለው ተናድጃ ያለው የሚለው ሀሳባቸውን ተናግረዋል። ምን ማለት ነው? በእነዚህ ጉዳዮች ላይ ቆይታ አድርግላቸዋል። ውድ ቤተሰቦች እስከ መጨረሻው ድረስ አብራቸው እንድትቆዩ በአክብሮት ትጋብዛቸዋለው። እውቀት ታላቁ እግዚአብሔር ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በመጠኑ ይሄ መረጃ ላይ አካፍላችኋለው በመሬት መናወጥ አሁን ትናንትና እስከ ዛሬ ድረስ ያለውን ነገር እያሳየችን ያለችው ከተማ ቶንጋ ትባላለች። ቺ ሀገር እንግዲህ በጣም ከባድ የመሬት መናወጥ ሪፖርት ነው የተሰማባት። በቶንጋ የተሰማው የመሬት መናወጥ ሰባት ነጥብ አንድ ማግኒቲዩድ የተለካበት ነው። በጣም አደገኛ መሬት መናወጥ ተሰምቷል። እንዲሁም በዜናዎች ላይ ፓወርፉል እርዝ ኩዌክ ስትራይክ ነው የሚለው ቶንጋን መቷታል በሚል እንዲሁም ሱናሚ ዋርኒንግ ሁሉ ወይም የሱናሚ ማስጠንቀቂያ ሁሉ እየተሰማ ነበረ ምናልባትም ከባህር በውቅያኖስ ክፍል ዙሪያ ላይ ያለች ሀገር በመሆኗ የተከሰተው የመሬት መናወጥ በጣም ከፍተኛ የሆነ ጉዳት ሊያመጣ ይችላል ተብሎ ታስቦ ነበረ። ነገር ግን የሱናሚ ዋርኒንግ ወይም የሱናሚ ማስጠንቀቂያው ሊሰማ አልቻለም። በዛም የተነሳ ይሄ የመሬት መናወጥ በቅርበት ያለው ከአውስትራሊያ አካባቢ ስላለ ድንጋጤ ነው የፈጠረው። እንግዲህ በጣም ፓወርፉል የሆነ እርዝኩዌክ ተብሎ ነው የተገለጸው ይሄ የመሬት መናወጥን በተመለከተ ሪክተር ስኬል ከባድ ከበድ ያሉ ምቶች የተሰሙበት እንደሆነ በትክክል ታውቋል። እንግዲህ በዚሁ በ በአውስትራሊያ አካባቢ ያለችው ይህቺን ከተማ ተመልክቶ እንደሚታወቀው አይዝላንድ ናት። ደሴታማ ቦታ ናት። ብዙ ሰው የሚኖርባት አይደለችም። ነገር ግን በተለይ ከአውስትራሊያ 3500 ኪሎ ሜትር የምትገኝ በመሆኗ በአውስትራሊያ አካባቢ ላይ ከፍተኛ ድንጋጤ ፈጥሮ ነበረ። እሱም ብቻ አይደለም። በተለይ አውስትራሊያ ያላትን ነገር ሊያበላሽ የሚችል በጠን ባለፈው በዚሁ አካባቢ ላይ በማያንማር አካባቢ ተከስተው የነበሩት የመሬት መናወጥን ተመልክቶ በታይላንድ ምን ያክል ውድመት እንዳመጣ ይታወቃል። በዚህም የተነሳ በዚሁ አካባቢ ላይ ከፍተኛ ፍርሃት ጨምሮ እንደነበረ ይታወቃል። የሱናሚ ሳይረኖች ተነግረው ነበረ በቶንጋ እንግዲህ በብዙ ሶሻል ሚዲያዎች ላይ ይህን ተመልክቶ፣ በተለይ የተሰማው የመሬት መናወጥ ከባድ ስለነበረ ሊያመጣ የሚችለው ጉዳት እጅግ በጣም እንደሆነ ይታወቃል። ዊ ሃርድ ቱ ስታንድ አፕ በሚል ኔቨር ፌልት አነርዝኮ ጎ for እንደዚህ አይነት የዘለቀ የመሬት መናወጥ ሰምተና አናቅም በማለት ህዝቡ እየተናገረ ነበረ። የአሜሪካ ጂኦሎጂካል ሰርቬይ እንግዲህ የዚህ መሬት መናወጥ ተመልክቶ ከዋነኛው አይዝላንድ ከሰሜን ምስራቅ 100 ኪሎ ሜትር ርቀት ወደ ታቸው ወደ መሬት ውስጥ ደግሞ 29 ኪሎ ሜትር ጥልቀት ላይ ተከስቶ እንደነበረ ከዛም በኋላ እንግዲህ 61 በሬክተር ስኬል የተለካ በማግኒቱዱ 61 የሆነበት መሬትን መናወጥ እንደገና በዛ ስፍራ ላይ ተሰምቷል። እንግዲህ በፓሲፊክ ውቅያኖስ በሱናሚ ማስጠንቀቂያ ተሰምተዋል። በተለይ በሃዋይም ጭምር ማለት ነው። አሜሪካ አካባቢም ለዚህ በአውስትራሊያም በአሜሪካም ቅርበት አካባቢ ያለ ቦታ ነው ቶንጋ። ስለዚህ በዚህ ስፍራ አካባቢ ላይ የተከሰተውን ይህንን በተመለከተ አብዛኛዎቹ ሀገራት በድንጋጤ የተመለከቱት ጉዳይ መሆኑን ልናስተውል ይገባናል ማለት ነው። ወደ ሌላኛው መረጃ ልለፍላችሁ። እንግዲህ ውድ ቤተሰቦቼ በአሜሪካ እና በኢራን መካከል ያለው ፍጥጫ ቀጥሏል። በጣም የሚያሳዝን ደስ ማይለው ባይዞ ደስ የማይል አይነት ደረጃ ላይ ነው ያለው። ይህን ነገር በተመለከተ እንግዲህ በጣም በብዙ መልኩ ነገሮችን ማየት ማስተዋል ይጠይቃል። ፕሬዚዳንት ትራምፕ የሚባለው ሰው ብዙ የሚያረጋቸው ነገሮች ከጊዜ ወደ ጊዜ እየገፉ ጨካኝነት ያለባቸው ተግባራት ያው ባለበት ቦታ በጠቅላላ ከፍተኛ የሆኑ ብስጭቶችን የሚያመጡ ነገሮችን ነው እያደረገ ያለው። የኢራኑ ፕሬዚደንት እንግዲህ በግልጽ ማስጠንቀቂያውን ሰጥተዋል። ይህም በተመለከተ የፕሬዚዳንት ትራምፕ ይዘውት የወጡት ደበድባለውን ደበድባለው የሚል በቦምብ ነው መታው የሚለው ማስጠንቀቂያቸውን ሰጥተዋል። በቦምብ እመት አለው ኢራንን ብለው ያሉበት ምክንያት ደግሞ ኢራን ለአሜሪካ ወይም ከኔ ጋር መደራደር ካልቻለች የኒውክሌር ጦር መሳሪያውን ስምምነት ተመልክቶ ከዚህ ቀደም አሜሪካን ያጣቸው የነበረው ነው እንደሚታወቀው፣ ፕሬዚዳንት ሞሱድ ፕጀስኪያን ይህንን ጉዳይ አስታውሰውታል። በተለይ ከዚህ ጋር ተያይዞ የነበረውን ነገር በተመለከተ ሰሞኑን ከአሜሪካ ጋር ልናረግ የሚገባን ስምምነት ካለ ኢንዳይሬክት ኔጎሼሽን ነው የሚሆነው በሚል በግልጽ ተናግረውታል። ኢንዳይሬክት ማለት በቀጥታ ከአሜሪካ ጋር በዚህ ድርድር አናወራ፣ ነገር ግን በተዘዋዋሪ መልኩ ከሌሎች አደራዳሪዎች ጋር በመሃል ሆነው ልንነጋገር ነው የሚገባን የሚለውን ሰሞኑን በግልጽ ተናግረው እንደነበረ ይታወቃል። ከዚህ ጋር ተያይዞ እንግዲህ ፕሬዚዳንት ትራምፕ እንደሚታወቀው በ2018 በዚሁ አሜሪካ ከቴህራን ኒውክሌር ዲል እና እንደገናም ደግሞ ከዓለም አቀፉ ከፍተኛ ተጽዕኖ ፈጣሪ መንግስታት ጋር የነበረውን ነገር በተመለከተ የተደረገ የነበረ የተበለሻሸ ብለው ፕሬዚዳንት ትራምፕ የሚያምኑት ነገር አለ። ያንን ተመልክቶ መልሶ ስርዓት ለማስያዝ ወይም ያንን እድል መልሶ ለማምጣት የሚደረግ ሂደትን ነው የፈለገው ፕሬዚዳንት ትራምፕ። ስለዚህ ብዙ ከሚታወቁት ነገሮች መካከል አንዱ በኢራን እና በአሜሪካ መካከል ያጣውን ስምምነት ተመልክቶ መልሶ ኢራንያንን ኦፖርቹኒቲ ተጠቅማ እስራኤልን በተለይ ከጋዛ ጦርነት ጋር ተያይዞ ባለው ስጋት ላይ ከፍተኛ ውድመት ልታመጣ ትችላለች የሚለው የፕሬዝዳንቱ ስጋት፣ የትራምፕ ስጋት ጨምሯል። አሁን ባለበት ሁኔታ ላይ ፕሬዝዳንቱ በጣም ብዙ ነገሩን የሚሰራው ለእስራኤል እንደሆነ ይታወቃል። ስለዚህ ይህን በተመለከተ እንግዲህ ከፍተኛ የሆነ እድል ይህን ጊዜ ተጠቅሜ አስተካክላለው የሚለው ነገር ፕሬዚዳንት ትራምፕ ለመስራት ከፍተኛ ጥረት እያደረገ ይገኛል። የአሜሪካ እንግዲህ እንደሚታወቀው ሰሞኑን በኢራን የሚደገፈውን የየመኑ ሁቲ አማጺ ቡድን በቦምብ እየደበደበች ነው የምትገኘው አሜሪካ በፕሬዚዳንት ትራምፕ ይሄ እንግዲህ እስከ ጎረቤት አገር እስከ ኢትዮጵያ ድንበር በተለይም እስከ ሶማሊያ ድረስ ይሄ ድብደባ እንደቀጠለ ይታወቃል። እግር መንገዳቸውን ሶማሊያንም አልሻባብንም ጭምር ፕሬዚዳንት ትራምፕ እየጎበኙ ነው ያሉት። ይህም በተመለከተ እንግዲህ ያው ኢራን በተለይ የየመኑን ሁቲ አማጺ የምትደግፈው በቀጥታ ሷብ መሆነው የተነሳ ያንን እንድትገታ ለማድረግ ረጅም ጊዜ ጥያቄ የጠየቁት ፕሬዚዳንት ትራምፕ ቀጥለዋል። ነገር ግን ኢራን አሁንም የሁቲ አማጺው ጦርነቱን እንዲያቆም ልታደርግ አልቻለችም። ስለዚህ በዛው ስፍራ አካባቢ ላይ ጠንካራ ተዋጊ ጀቶቻቸው ፕሬዚዳንት ትራምፕ ሰሞኑን አሰልፈዋል። እንደሰማችሁት ይህን ማሰለፋቸው ብቻ አይደለም፤ እንግዲህ ኢራን የኒውክሌር ድርድሩን የማትቀበል ከሆነ በቀጥታ በቦምብ ደበድባት አለው።

እንግዲህ ውድ ቤተሰቦቼ እንደሰማችሁት በ2018 ፕሬዚዳንት ትራምፕ ከኒውክሊየር ስምምነት የወጣችውን አሜሪካ መልሶ ያን ድል እንድታገኝ ለማድረግ ግፊት እየሰሩበት ጉዳይ ያለ እንደሆነ ይታወቃል። ይህም በተመለከተ እንግዲህ በብዙ ውዝግብ የተነሳ ነው። ኢራንም በግልጽ ለዚህ የሚሆነው ምላሿን ሰጥታለች። ይሄንን ኢራን ልትቀበላችልም ኢራን ልትቀበላችልም እንደውም አጸፋ የምታችን የከበደ ሊሆን ይችላል የሚለውን የኢራን ምላሽ ተሰምተዋል። እንግዲህ ፐዜሽኪያን የኢራኑ ፕሬዚደንት በአናውንስ ባደረጉት መሰረት ይህንን አሜሪካ ወይም ደግሞ የትራምፕ መንግሥት ያቀረበውን ይህንን ዲል በተመለከተ በፍጹም ልንቀበለው አንችልም የሚለውን ነገር አስፍረውታል። ስለዚህ ለዚህ የሚሆነውን ደግሞ አጸፋ የምታችን የከበደ ነው በሚል የጦር መሳሪያ ዝግጅታቸውን በግልጽ አስቀምጠውታል ማለት ነው። እንግዲህ እነዚህ ውዝግቦች፣ እነዚህ ወጥመዶች ከጊዜ ወደ ጊዜ እየናሩ የመጡበትን ይሄን ጉዳይ ለማርገብ ፕሬዚዳንት ትራምፕ ስራ መስራት ይችላሉ ተብሎ ይገመት ነበር። ነገር ግን በላቀ ሁኔታ ዓለምን ወደ ጦርነት ጎትቶ ይዞ ለመሄድ ሰውየው እየተንቀሸቀሹ ይገኛሉ የሚለውን ነገር ሚዲያዎች በትክክል እያሳዩት ይገኛሉ። እኛም በመጠኑ ይሄንን ላስደምጣችሁ ብዬ ነው ወደ ቀጣዩ ወደ ዋነኛው ፕሮግራም ልውሰዳችሁ። በተለይ የሲአይኤ ታቦተ ጽዮን ያለበትን ቦታ አውቅ ያለው በሚል የጠቀሱት ቦታ ኢትዮጵያ ለመሆኑ በጣም በጣም ያበሳጫል። ስለዚህ ይህን ጉዳይ ቤተክርስቲያንም ዝም ማለቷ በጣም የሚያናድ ጉዳይ ነው። በዚህ ዙሪያ ላይ ቆይታ ላድርግላችሁ። አብይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እነዚህ መረጃዎች እንደሚያሳዩት CIA የታቦት ጽዮኑን ወይም ዳርኮፍ አርክ ኦፍ ዘ ኮቨነንት የት እንደሚገኝ በ1980ዎቹ ተሰርቶ የነበረውን ጥራት በግልጽ ወደ ፊት ለፊት ይዞ ወጥተውታል። ይህንን ይገኛል ብለው ያሉትን ያመኑትን ነው ይዞት የወጡት። በእነዚህ ዲክላሲፋይድ በሆኑ ሪፖርቶች እንደሚታወቀው ሳይኪክ የሆነ መንገድ እንድትጠቀሙ ይህ ሳይኪክ መንገድ ቪወር 32 የሚባል በተለይ የመንፈሳዊ አሰሳ ስልትን ነው የተጠቀም ነው ብለው ነው የሚያስቀምጡት። በዚህም የተነሳ ኮንቴይነሩን ወይም የታቦተ ጽዮንን ማስቀመጫ አግኝተንበታል። ይሄም ከእንጨት ከወርቅ፣ ከሲልቨር እንዲሁም ደግሞ የተሰራ እንዲሁም መላእክታዊ ምስሎች ከላዩ ላይ ያለበት ይሄም ደግሞ በጣም ዳምፕ በሆነ ኮንዲሽን ወይም ደግሞ እጅግ በጣም እንዴት ነው የተበለሻሸ፣ ማለትም ያላማረ በሚመስል ቦታ ላይ ከሆነ አንደርግራውንድ በጨለማ ቦታ ውስጥ ነው የተቀመጠው በሚል ዶክመንቱ ይሄን ያሳያል በሚል በይፋ አሳይተውታል። ይሄ እንግዲህ አዲሱ ዲክላሲፋይድ በሆነው የሲአይኤ ዶክመንት ላይ ዶክመንቱን በደንብ ላሳያችሁ እችላለሁ። ይሄ ዶክመንት በግልጽ የተቀመጠበትን ሁኔታም በግልጽ ማየት ይችላላችሁ። ወይም ደግሞ ከፈለጋችሁት እሱንም ልልክላችሁ ወይም ላስቀምጥላችሁ እችላለሁ። ይሄውና ዶክመንቱ። ይሄ ዲክላሲፋይድ የሆነ ዶክመንት ሲአይኤ ለቆታል። መለቀቅ የፈለገበት ምክንያት ምንድን ነው? እዚጋ ኢዝ አርክ ኦፍ ዘ ኮቨናንት በሚል በኮድ የተቀመጠውን 0209 አርክ ኦፍ ዘ ኮቨናንት ነው በሚል በኮድ የተቀመጠውን ነገር እዚህ ጋር አስተያይቶታል። ይሄንን ዲክላሲፋይድ የሆነውን አሁን የተለቀቀውን ዶክመንት በተመለከተ በ1980ዎቹ ነው ያገኘ ነው በሚል አስቀምጠውታል። ከዛ ጊዜ ጀምሮ እስካሁን ባለበት ቦታ የተቀመጠበትን ስፍራ በግልጽ በዚህ ዶክመንት ላይ አስቀምጠውታል። ታርጌቱም ኮንቴይነር እንደሆነ ዚስ ኮንቴይነር ሃዝ አናዘር ኮንቴይነር ኢንሳይድ ኦፍ ኢት በውስጡም ሌላ ኮንቴነር አለው። ታርጌት ኢስ ፋሽንድ ኦፍ ውድ ጎልድ ንሲልቨር ታርጌት ኢስ ሲሚላር ኢን ሼፕ ቱ ኤኦኤል ብሎ የኮዱን ስም ያስቀምጠዋል። ኮፊን ኢስ ዲኮሬትድ ዊዝ ሰራፊም በሱራፌል መላእክቶች የተከበበ ነው። በደንብ ተንትኖ ታቦተ ሕጉ ይሄነው ብሎ አግኝተነዋል ያለበትንም ቦታ እናውቃለን ያለው በስፍራን ወዴቱ ጋር እንደሆነ መረጃው አለን በሚል በግልጽ አስቀምጠውታል። እንግዲህ ይሄ ኮንትሮቨርሻል ፕሮጀክት ነው። ይሄ ፕሮጀክት ሰን ስትሪክ ብለው ያስቀመጡት። ይህም በተመለከተ እንግዲህ በዲሴምበር 1988 በመካከለኛው ምስራቅ አካባቢ በነበረ የስራ ወይም ደግሞ የጥናት ውጤት ቪወር 32 በሚል ሳይኪክ ወይም ደግሞ መንፈሳዊ አእምሮ የግኝት መንገዶችን ተጠቅመን ብለው ያሉበትን ጉዳይ ተመልክቶ አግኝተናል ብለው ያስቀመጡበትን ስፍራ በግልጽ ያሳያሉ። ይህም በተመለከተ እንግዲህ በዚህ ስፍራ ላይ የተከናወኑትን እይታዎች በብዙ መልኩ መገምገም ያለባቸው ነገሮች እንዳሉበት በትክክል ይታወቃል። ነገር ግን እኔ በጣም እያናደኝ ያለው ነገር የቤተ ክርስቲያን ዝምታ ነው። በጣም ያቃጥላል። ዝንብላችሁ ስታዩት ልብ ያዝላል፣ ያናዳል። ምክንያቱም ቤተ ክርስቲያን ይሄንን ጉዳይ ተመልክቶ አርክ ኦፍ ዘ ኮቨነንት ወይም ደግሞ የሙሴ ጽላት ወይም የታቦተ ህጉ የት እንዳለ ኢትዮጵያ በግልጽ ለሺህ ዘመናት እየተናገረች ነው ያለችው አደለ ታቦተ ጽዮን በጽዮን ቤተ ክርስቲያን በትግራይ ክልል ውስጥ ባለ በዚህ ስፍራ ላይ ማንም ብዙ ሰው ሊመለከተው በማይችል የተቀደሱ የነጹ አባቶች ብቻ ተራ በተራ ወይም ኦልሞስት አንድ ሰው ብቻ እየተመለከተው የሚዘልቅ ረጅም ጊዜ የቆየ ነው። በዚህም እንግዲህ አባቶች የአጠቃላይ ስርዓቱን እየፈጸሙ የሚቀጥሉበት ጥቂት ለጥቂት በኢትዮጵያ ታሪክ ውስጥ ለጥቂት ሰዎች የተፈቀደ እንደሆነ በግልጽ ይታወቃል። ሂስቶሪያንስ እንደሚሉት በብዙ መልኩ የተቀመጠውን ይሄንም በተመለከተ በጌታችን ኢየሱስ ክርስቶስ ከ586 ዓመት ዓለም አስቀድሞ ነው እንግዲህ አርክ ኦፍ ኮቨናንት ወይም ደግሞ የታቦተ ጽዮን ከኢየሩሳሌም ተሰውሮ የነበረው ከዛም ከብዙ በኋላ ይሄ አርክ ኦፍ ኮቨናንት በኢትዮጵያ እንዳለና እንዳረፈ ነው የሚታወቀው። ይህም ዶኩመንቶች በትክክል በዚህ ዙሪያ ላይ ያለውን ጥናቶች ያሳያሉ። ኖ ፊዚካል ኤቪደንስ ሃዝ ኤቨር ቢን ፋውንድ ቱ ባክ አፕ ኤኒ ኦፍ ዚስ ቴዎሪስ በት ናው። ምንም አይነት እስካሁን ድረስ እነዚህን ቴዎሪ ውስጥ በጥናት ሊያረጋግጥ የቻለ ነገር የለም እስካሁን ድረስ። ነገር ግን አሁን ዲክላሲፋይድ በሆነ የሲአይ ዶክመንት ላይ ይሄው ኤጀንሲ ሲአይኤ ከዛ በኋላ እንግዲህ ማንም ሰው ታሪኩን እንዴት እየገለበጠው እንደሆነ ተመልከቱ። ብዙዎች በተለያየ ትንተና ሰጥተዋል። በኢትዮጵያ ውስጥ ነው ያለው የሚለውን ጥናት በተመለከተ ግን በጣም ብዙ ለምሳሌ የአርክ ኦፍ ኮቨናንትን ተመልክቶ ብዙ የተሰሩ ጥናታዊ ጽሑፎች አሉ። በጣም ብዙ የነዚህም ሶርሶች በጠቅላላ የሚያሳዩት መጽሐፈ ነገስት ወይም ክብረ ነገስት መጽሐፍ ላይ በግልጽ የተቀመጠውን ነገር መሰረት አድርጎ የታቦተ ጽዮንን ፍለጋ በሚል የተጻፈው የግርሃም አንኩክ መጽሐፍ ላይ በግልጽ ጥናት አድርጌ ያለሁ ብሎ ግርሃም አንኩክ ሙሉ በሙሉ ጽፎልን የነበረ አትሞልን የነበረ ሰው ነው። ስለዚህ ከዛ በኋላ ለረጅም ጊዜ ታቦተ ጽዮን የት እንዳለ በትክክል የሚታወቀው ኢትዮጵያ ውስጥ እንደሆነ ብቻ ነው እና ሌሎች አለማት ላይ ብዙ ትንተናዎች ሰጥተዋል። ነገር ግን ኢትዮጵያ ውስጥ ነው ያለው የሚለው ዶሚኔት አድርጓል፣ አለምን ዶሚኔት አድርጓል። አሁን ግን የሲአይኤ ገለብጠዋል ይሄን ኢትዮጵያ ትርክቷን ማስ ይሄንን ያለ ትክክለኛ ዶክመንቷን አውጥታ ያላትን አቅም ያው ታቦተ ግሉን ማሳየት አይቻልም። ነገር ግን ያላትን አቅም በጠቅላላ አሳይታ መከራከር የዚህን ታሪክ ሙግት ኢትዮጵያ ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልትሞግት ይገባታል፣ ልትሞግት ይገባታል። ይሄ ታላቅ ታሪካዊ ስህተት ነው የሚሆነው ውድ ቤተሰቦቼ። በዚህ ትውልድ ላይ በዚህ ጀኔሬሽን ይህን ነገር ማድረግ ካልተቻለ፣ ስቶሪ story ነቨር ever never been gotten back again። ይህ እንግዲህ ሲ አይ ኤ የሚባለው ተቋም በጣም ግዙፍ ተቋም ነው። ይህንን በሚያቀርብ በሰዓት ላይ ያለውና ያቀረበው ብቸኛው ነገር ብዙ ነገር መደርመስ ይችላል። ከዚህ በኋላ ሪፈር እየተደረገ ሲቀር ሲ አይ ኤ እንዳለው ከሆነ ኢትዮጵያ ውስጥ አይደለም ያለው እየተባለ ነው የሚዘገበው። ስለዚህ ፕሮጀክት ሰንስቲክ የሚባለው ፕሮጀክትን በተመለከተ ሲአይኤ በ1970ዎቹና 80ዎቹ የዲፌንስ ኢንቴሊጀንስ ኤጀንሲ ወይም ዲአይኤ በሚል የቀጠራቸው ኢንዲቪጅዋል ስለዚህ የሚሆነውን ጥናት ከሰሩ በኋላ ፓና ኖርማል ካፓቢሊቲ ስሉ ተጠቅመዋል ነው የሚለው። ማለትም የሰው ልጅ ኖርማል አእምሮን ከሚጠቀሙ በላይ ያለ አእምሮ፣ መንፈሳዊ አእምሮን የሰው ልጆች ሰላዮቹ እንዲጠቀሙ አድርጎ ጎልጉዬ አውጥቻለሁ ነው የሚለው። ይህም በተመለከተ ብዙ ዶክመንቶቹ በዚህ ደረጃ ላይ የታቦተ ጽዮንን ታሪክ ይገለብጠዋል። ይሄን እንግዲህ የሚገለብጠው ኢትዮጵያ ቤተክርስቲያን እስካልሞገተች ድረስ ነው። በፍጹም እውነቴን የምነግራችሁ ማለት ነው። ብዙ ነገር እየተሰራ ነው ያለው፣ በጣም ብዙ ነገር አገር በብሄር ብሄረሰብ በሃይማኖት ውስጥ ያለ የብሄር ብሄር ፖለቲካን የሚሽከረከርበት ዘመን ላይ ነው ያለ ነው። በትውልድ ግን ተጠያቂ እንዳያደርግ በዚህ ጊዜ ያሉ አባቶች፣ ቅድስት ቤተክርስቲያን በአደባባይ ልትሞግት አሁን ድምጿን ልታሰማ ይገባታል። ይሄን ብታደርግ አሁን ባለበት ሁኔታ ላይ ድምጿን ቤተክርስቲያን ማሰማት ብትችል በሚገርማችሁ ደረጃ የዓለምን ሚዲያ መሙላት ትችላለች። የዓለምን ሚዲያ መሙላት ትችላለች። ሲአይኤ ያቀረበው ፎልስ ዶክመንት ነው ብላ ቤተክርስቲያን ተቃውማ ይዛ ብትወጣ በእርግጠኝነት ምላችሁ የሚሊየን ሰዎችን አእምሮ መግዛት ትችላለች ቤተክርስቲያን። በጣም ነው የሚያሳዝነው። እኔ በእውነት በጣም አዝኛ ያለው። ስለዚህ ይህንን እነሱ ማድረግ የፈለጉበትን ሪዝን ልንገራችሁ አንደኛው የእስራኤል አሁን ያለችበትን ይህንን ያደረጉትን ፕሬዚዳንት ትራምፕ የሚባሉ ሰውዬ ነው የለቀቀውም። እሱ ነው ያው በእሱ ፍቃድ ውጭ ይሄ ዶክመንት ሊለቀቅ አይችልም። ለረጅም ጊዜ ተይዞ የነበረ ነው። ዲክላሲፋይድ እንዲሆን የተደረገበት ዋነኛው ምክንያት ክላሲፋይድ የሆነውን ዶክመንት ይሄ እንዲሆን የተፈለገበት ዋነኛው ምክንያት አሁን ባለው ሁኔታ ላይ ሶስተኛው ቤተ መቅደስ እየተሰራ እያለቀ ሊመረቅ የቀረው ጥቂት ጊዜ ነው። የማታለልና የማጭበርበት ስራ በመስራት አለም አይኑን በጠቅላላ አሁን እነሱ ከአንድ በመካከለኛው ምስራቅ ላይ ከአንድ መስጊድ ታችኛው ቦታ ላይ ከአንድ ቦታ ታችኛው ክፍል ላይ ተቀብሮ ነው ያለው። የቱ ጋር እንዳለ እናውቃለን ብለው ያሉበት ዋነኛው ሲክሪት ሌላ ነገር አይደለም። ከኢትዮጵያ ላይ በማናቸውም በተቻላቸው መጠን ሰርቀው ለመውሰድ ትልቅ ስራ እየሰሩ ነው ያሉት። ስለዚህ የሰዎችን አእምሮ ስዊች ኦፍ ማድረግ፣ አቅጣጫው ማስቀየር ትልቁ ስራቸው ነው። ይህን በሚያደርጉበት ሰዓት ላይ ተወደደም ተጠላም ይህን ነገር ቤተክርስቲያን ፋይት ማታረግ ከሆነ ይህንን ነገር ከማድረግ ወይም ያው አይችሉም፣ የእግዚአብሔር ኃይል ነው። ነገር ግን ሙከራውን ከመሞከረ ወደ ኋላ አይሉ። ምክንያቱም የሰሎሞን ቤተ መቅደስ በተለይ የቀዩዋ ጊደር ታሪክ አጠቃላይ እየተደመደመ ያለበት ጊዜ ላይ ነው። የሰሎሞን ቤተ መቅደስ ለሶስተኛ ዙር ለማሰራት ትልቅ ዝግጅት ነው እያደረጉ ያሉት። ይህ ሁሉ እየተሰራ ባለበት በዚህ ሰዓት ላይ ቤተክርስቲያን ትኩረቷን ከዚህ በብዙ ፖለቲካ ውስጥ በብዙ ውጥንቅጡ ስ እንድትገባ ተደርጓል። በማንኛውም መልኩ ታቦተ ህጉን የሰሎሞን ቤተ መቅደስን ሲያቆሙት የቱ ጋር እንዳለ ማወቅ መጠበቅ በግዴታ ያስፈልጋቸዋል። ይህን ነገር ለማድረግ እየሰሩ ያሉት ዝም ብሎ የሚጣጣል ነገር አይደለም። ምክንያቱም ታቦተ ህጉ ያስፈልጋቸዋል። የሰለሞን ቤተ መቅደስን ካቆሙት በኋላ ታቦተ ጽዮንን መልሰው ማስገባት ይፈልጋሉ። በኢትዮጵያ ውስጥ ነው ያለው ብለው ካመኑ አይን በጠቅላላ ከኢትዮጵያ አቅጣጫ እንዲዞር የማድረግ ፍላጎታቸው በግልጽ ይታያል። ይህም በማድረግ እየሰሩ ላሉት ነገር ዝግጅት የማያስፈልግ የማይደረግ ከሆነ ይህንን ነገር አሁን ኢትዮጵያ ውስጥ የሚደረጉ እያንዳንዳቸውን ነገሮች ይመስላችኋል እንጂ እስራኤላውያኑ አይሁዳውያኑ እንዲሁም ትራምፕም እንዲሁ በቀላሉ ይህን ጉዳይ የሚተዉት ነገር አይደለም። ስለዚህ ከአይንን ከቤተ ክርስቲያን የማንሳት ሰው ከዚህ ትኩረቱን የማንሳት ስራ ነው እየተሰራ ያለው። የሰሜኑ ኢትዮጵያ ጦርነት ከየትም የመጥንጫ አይደለም። ለዚህ ፐርፐዝ ፉሊ እየተደረገ ያለው ትኩረት ማጣት፣ ቤተ ክርስቲያን እንድትከፋፈል ማድረግ፣ የጸና የአንድነት ሁኔታን ማበላሸት፣ የታቦት ህጉን ነገር በተመለከተ ሰዎች እንዲዘናጉ ማድረግ፣ ትኩረት እንዳይሰጠው ማድረግ። ከዛም በኋላ አሁን በየአመቱ አክሱም ጽዮን ሰው ለንግስ ይሄዳል ቁጥር ከጊዜ ወደ ጊዜ እየቀነሰ የመጣበት ምክንያት ዋነኛው በሰሜን ኢትዮጵያ ክፍል ላይ የተደረገው ይሄ ጦርነት እንደቀላል አሁን መነግራችሁ እንደቀላል ልታዩ ይችላላችሁ። ግን ቀላል አይደለም። የታቦተ ህጉን አቅጣጫ ሰዎች ትኩረታቸውን እንዲነፈግ የማድረግ ነው። ይሄ ባለበት ሁኔታ በመረጃ ደግፎ ጥናት አለኝ ሲአይኤቱ ጋር ነው እንደሚገኝ ኢትዮጵያን እንኳ አልጠቀሰም። ይገርማችሁ አሁን በጥናቱ ላይ በዶኪመንቱ ላይ ብትመለከቱ ኢትዮጵያ እንኳ በዚህ ውስጥ አልተጠቀሰችም፣ በጣም በሚያሳዝን ደረጃ ማለት ነው። ይሄ ባለበት ደረጃ እየተሰራ ያለውን ነገር ልናቀው ልንጠነቅቀው ቤተክርስቲያን ል ፋለም ይገባታል። ይህን በተመለከተ ያው እዚህ ጋር የቱ ጋር ነው ያለው የሚለውን በግራፍ እዚህ ጋር አድርገው ያሳዩታል። ያው የሲአይኤ ዶክመንት ስለሆነ ዶክመንቱን በግልጽ አያሳዩዋችሁም። ይኸውላችሁ የቱ ጋር ነው ያለው የሚለውን ነገር በግልጽ ያሳዩታል። እዚህ ጋር ያለውን ስዕል በስዕል ገልጸው፣ በምን ገልጸው፣ በኮድ አድርገው ያው የስለላ ዶክመንት ስለሆነ ይህን አድርገው ያቀምጡት ነገር አሁን ይፋ አድርገው ለቀውታል። ስለዚህ ውድ ቤተሰቦቼ ይህን ነገር በተመለከተ ቤተክርስቲያን ዝም እንዳትል መጮህ እንደሚያስፈልግ መጠቆም ወዳለሁ። ይሄን በእውነት እኔ ልቤ በጣም በጣም በጣም ነው ያዘነው። ይሄን እንደቀላል አይታችሁ የምታልፉት ከሆነ ብዙ ታዩታላችሁ። ከተወሰነ ጊዜ በኋላ ታሪክ ብዙ ነገር የሚቀየረው ስለዚህ፣ ውድ ቤተሰቦቼ ይሄን በተመለከተ ትኩረት እንዲሰጥበት መጠቆም ወዳለው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።